ያችሁ አባቴን ግን ማንም ሰው እንዲናገርብኝ አልፈልግም። መልስ አትመልሽልኝ አልኩሽ። ልትመቻት ነው ልጅ ላይልሽን ያነሳሹ? እሺ ይቅርታ ትቸዋለሁ። እሷን ተክተሽ ስራ ትሰሪያለሽ። ልክነሽ? ማይ ሁሉም ሰው ቦታውን ማወቅ አለበት። እዚህ ቤት መግዳነት መጥቶ መንቀባረር የለም። ብቻ አባቴን አትናገሩብኝ። ትናገሩብኝ እንጂ እኔ የፈለጋችሁት መሆን እችላለሁ። እንደውም ሳባም እረፍት እየጠየቀችኝ ነበር። የእሷንም ቦታ ተክተሽ ትሰሪያለሽ። ደሞዝሽ ደግሞ የምትበዩ ምግብ ይሆናል። ለመሆኑ ይህ አሰባችሁን አቶ ሌኩን ያውቃሉ? ሰምኛለሽ፣ የዚህ ቤት አዛዥ ለይኩን ብቻ አይደለም። እኔም በቤቴ የፈለኩትን ማዘዝ መብት አለኝ። ለነገሯት፣ ትፍረጅበት። በእሷ ቤት እኮ የወንድሜ ሙሽራ ሆና መምጣቷ ነው። ደፋር። ቆይ ግን ለምንድነው ሁላችሁም ና አሁን ላገባው እንደመጣው እያወራችሁ ያላችሁት? እኛ አይደለንም፣ ራሱ ለይኩ ነው አፉን ሞልቶ ትንሽ ሳይቀፉ የልጄ ሙሽራ እንደሆንሽ የነገረን። እኔ እንግዲህ እንግዳ እንደመጣው ነው የማውቀው። ከዚህ በኋላ የቤታችን እንግዳ ሳይሆን ገረድ ሆነሻል። በያውም ሙሉ ያሽን ያዥና ወደ ስራ ግቢ። አንቺ ምን ትገትረሽ ታይኛለሽ? ሂጅ፣ ያዘዝኩሽን ስሪ ሁሉ ልጋት ብቻ በዛ ላይ አባቷል አንተ ሁለታ ስለዋ አለል የማንፈልጋት ልጅ መልቋት አለብኝ። ይሄ ዳር ለኔ ማሰብ እንጂ ምን ሆነ ነው አሁን ጣልኝ እባካችሁ በቃ ትጨቃጨቁ። በእኔ የተነሳ እንድትጣሉ አልፈልግም። እኔ ኪች ነው እኔ መብላት እችላለሁ። ስለዚህ ነገሩ ተቋጨ ማለት ነው። አሁን በሩ ቁርሳችንን እንብላ። የወይዘሮ ዝናስ ልጅ ኑሃሜንን በጥፊ መታቻት። እናቴ ለዚህ አይነት መልስ አትመልሲ በማለት ኑሃ ሜንና ኤርሜያስ ከመንገድ ተገናኙ። እጇን በማገት አትሄጂም በማለት አገታት። እሷን በዚህ ተነሳ እሱን ይዛ ውረ ይገደለኝ እያለች ሰው ድረሱልኝ፣ ሰው ያለህ እያለች በጩኸት ሀገሩን አቅበል ፈለቀችው። ሰላም ጤና ይስጥልን። ውድና የተከበራቸው የቻናሉ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ኑሃሜን ክፍል አስራ ዘጠኝ ተለቀቀ። ወደ ክፍል አስራ ስምንት ስንመለስ እንግዲህ አዶን ሻውር ገብቶ ሳሙና ውሃ ቁማ ሳሙና ሆኖ ይሁዋም ጡልኝ ይሁዋም ጡልኝ እያለ እየተጣራ ኑሃሜን ነበረች በባልዲ አድርጋ ሲጣራ ከበሩ ላይ ያስቀምጣለት ይሄውልህ እያለችው ነበር። እሷም ከበር ቆማ ነበር፣ ሻወር ገብቶ ጀርባውን ሰጥታው በዚህም የተነሳ ማነሽ በማለት እሱም እሷም በመደንገጥ በጣም እንትን ትላለች። በዚህ የተነሳ እሷም ደንግጣ ወደ ክላሷ እየሮጠች ይሄዳል። በዚህም ጊዜ እንግዲህ ክላሷን እያዘጋጀች እንግዲህ እና ወደ ይመጣል ወደ ቤት በሚመጣም ጊዜ ምን ልትሰሪ ነው የመጣሽው የሚል ጥያቄ እየጠየቃት ነበር። በዚህም የተነሳ ነው ወደ ቤት ክላሷ ይመጣል። አሁን የመጣ ሸው አንችን ለማጥመድ ነው እያለ የተገናኙበትን እና ያገኘችበትን ከስልክ ጀምራ ሁሉንም ነገር ታስረዳዋለች። እሱም ግን ይሄንን እያላት የአንችማ ይሄ የሆነ ስቴፕ ባይ ስቴፕ የተሰራብኝ ነገር ነው እያለ ስልኩንም የምግብ ቤቱንም የከፈለላትን ሁሉንም እየዘረዘረላት ነበር። ናሁም ይም በዚህ የተነሳ ከዚህ ሁሉ ከነገርከኝ አንድም ነገር እውነትና ሌራይት የለም እያለችው ነበረ። በዚህም ጊዜ እንግዲህ ኑሃሜንም ይህንኑ ያወራ ሳለ እንግዲህ አሁን እልሻለሁኝ ሂጂና እሁ አጣጭሽን ፈልጊ እያላት ነበር። እኔ ሲቀጥል አንተን በፍጹም አላገባምም አልወድህምም እያለችው ነው። የራሴ ህይወት ያለኝ ነው ይላታል። እኔ አምሮት እያለች እያለ ነበርን። የማልፈልግህ ስትለው ራስህን ግን እንዴት አድርገህ ነው የምታየው እያለችው ነበር። በዚህ የተነሳ እኔ የመጣሁት አባቴን እንትን ብዬ ነው ብትለውም እሱ ግን እኔ ፈልገሽ ነው እንደዚህ። እኔ የሚጠብቀኝ ፈጣሪ ሁሉንም ነገር በፈጣሪ ነው የምተማመነው ስትለውም በዚህ የተነሳ እሱም ይሄንን እያልሽ ነው አባቴ እንትን ያለው እያላት ነበረ። ይህን ስቴ እሱ አንታገባለ ብሎ ሙጭጭ ድርቅ ያለው እያለ ነበር። ለነገሩ ተዩ አሁን በሶስት ቀን በሳምንት አጨልለው እናቴና እህቴ ከቤት እንትን እንደሚሉሽ አምናለሁ እያላት ነበር። ይህ እስካሁኑ እስካሁኑ የኔ የቀልዱም ሆነ ነገር ግን እናቴና እህቴ አጨልለው ከቤት ያስወጡሻል አላት። በዚህም የተነሳ እሷም ከእነሱ ይልቅ አንተ ብለፈልፍም ጥሩ ጠባይ ያለህ ትመስላለህ ብላ ትለዋለች። እንግዲህ ቀበጧ ልጃቸው እንግዲህ እቤት ውስጥ ምን ነች ነው ልጄ ትላታለች እናቷ። ጨማልቃ ያሳደገቻት ማለት ነው። እንግዲህ ዝናሽ ወይዘሮ ዝናሽ ልጇን ምን ሆንሽብኝ ስትላት፣ አይ እዚህ ቤት የሚታዘዝ የለም እንዴ እያለኝ ነው። ሳባም እንግዲህ ወደ ረፍት ሄዳለኝ፣ እችኛዋትም ደግሞ ልኪያታለሁ ትላታለች። በዚህ የተነሳ እንግዲህ ናሆሜን ጥሩ ልብና ያለችበትን ቀን በማየት ምንድን ነው እኔ እኮ መታዘዝ እችላለሁ ምንድን ፈልገሽ ነው ብትላት አንቺንሽ ምትሰሪ አንቺንሽ እያለች ነበረ። እንዴት እሷ እንደዚህ ትላለ እያለች በጣም ነው ሰው የሚንቁት። ውይ ይደብራል። እንደዚህ እንኳን የምትሰሩት ፊልም ሆኖ ሳለ የምታናድደኝ ወይዘሮ ዝናሽ ከልጇ ጋር ማለት ነው። የሚያደርጉት ነገር ምንም አይመጥንም። ክፋትን፣ ተንኮልን በቃ መረዳዳት የሚባል ነገር የሌለባትን ነው የምታሳየው። በዚህ የተነሳ እንግዲህ ልጅቷ እሺ እያለች እንትን ባለች ጊዜ ቤቱ ምናምን እያሉ ስለ ቤቱም እያወራሉ። በዚህ ጊዜ እንግዲህ ልጅቷ ለእናቴ እንደዛ አይነት መልስ በአባቴ እንደዛ አትበይ ብላ ስትላት መታበጥ ከፍ ትላታለች። አሁንም እኔ እንደፈለጋችሁ ማዘዝም፣ መስራት ማድረግም ትችላላችሁ። አባቴን ግን በፍጹም አልደራደርም። ለሱ ብዬ ነው ዝቅ ብዬ የምኖረውም የማደርገውም እያለች እሷም፣ እንግዲህ በቃ ምሰሪ ምግብ መስራት ትችያለሽ? እችላለሁ። እንቺ ከሆነ የሁለቱንም ስራ ትሸፍኛለች፣ ትሰሪያለች ትላታለች። እሺ ትላለች። በዚህም የተነሳ እንግዲህ እሺ ብላ ሁሉንም ነገር ትቀበላለች ልጅ ላይ ግን ልትመቻት ነበረ። እንደዚህ ትሽን ያነሳሹ ይቅርታ ትላለች ኑሃሜ፣ አንገትሽን ደፍተሽ እንደሱ ይቅርታ። ለምን ነው አንገቴን የምደፋው ስትላትም፣ እንዴ እንደዚ ስለሆንሽ እያለቻት ነበረ። በዚህም ጊዜ እንግዲህ ወይዘሮ ዝናሽ በጣም እየጨለለችና ከነልጇ ስለሰው ልጇ እምንነት ክብር የማያውቁ ናቸውና ኑሃሜንን እንደዚሁ እያለች እንተንትላታለች ። ኑሃሜም እንግዲህ ይህቺ የሰራተኞች ልብስ ኪችን ልበሽና ስሪ ብላ ወደ ኪችንም ታመራለች። በማለት እሷም ጽዳቱንም ምግብም እየሰራች ነው ያለችው ማለት ነው። ኑሃሜ እንግዲህ በዚህ የተነሳ ወደ ልጁ ጋር ስንሄድ ናሁድ ወደ አባቱ ቢሮ እየሄደ ነበረ። ሄዶም እዛ ሳታንኳኳ እንድህ የምትገባ እያሉት ነበረ። በዚህም የተነሳ በጣም እንዴት እንደምታምር እኮ እንዴት እያለ እሱ ስለአምሮት ያወራለታል። አባቱ አያሀት በቃ እኔኮ ብያሃለሁ ልጄ አሁኑ ሽማግሌ የምን ተንበርክኮም ሆነ እንተን ብሎ ማገባት እየለ እያለ ናሁድ የራሱን ታሪክ ያወራል። የታሚምአትር እሱ ደግሞ ሽማግሌው ስለ ኑሃሜን ያወራል። አባቱ አቶ ለይኩን በዚህ ተነሳ እንግዲህ ምንድን ነው የምታወራው? እያለ ሽማግሌ አጎታለች ብላለች። ምንንትን ነው ሲል ስለምን ነው የምታወራው ሲል፣ ስለ አምሮት ስለ እኔ አምሮት ፍቅረኛ ነው አባቴ ይለዋል። አሁን ዛሬ ልደቷ ስለሆነ ገንዘብ ፈልጌ ነው ሲለበት ከዚህ ይላል ውጣ ከዚህ እያለ እናትህን ብትሆን በእኔ ቁጥጥር ስለሆነ ማንም ሰው ገንዘብ አይሰጥህም ሲለው ተናዶ እየተናደደ እየተበሳጨ እንዴትን ማላቃት ምንም ነገር ማላፈቅራትን ሰው እንዴት እያለ እየተናደደ ገንዘብ ሳይሰጠው ሄዷል በዚህም የተነሳ እንግዲህ እሱም ወደ ቤቱ እየተመለሰ ቀበጧ ልጃቸውም እንግዲህ ይህንን ሰርታ ሁሉንም ነገር ናሆሜን እየሰራች ነው ያለችው። በዚህ ጊዜ እንግዲህ ቀለጧ ልጃቸው ደግሞ የጓደኛዋ ልደት ስለነበረ ልትወጣ ሽርጉድም እያለች ነበረ። በዚህ የተነሳ እንግዲህ ናሆሜንም ቁርስ ሰርታ ሳለ ይሄንን እያዘጋጀች ነበር። በዚህ ሰውዬው እንግዲህ ምንድን ነው እያላት ጓደኞች ጋር ሊሄድ ነው እያል ነበር። በዚህ ጊዜ እንግዲህ እሱም ይወተትና ነይ ሂጂ ብሎ ወደ ክላስ አስገብቶ በሩን ይቆልፍባታል። መገረፍም ነበረባት ሲያንሳት ነው። እንዲህ እንዴት እንዴት ነው የሚያደርጋት እስከ እናቷ ማለት ነው። በጣም በዛ። በዚህም የተነሳ አሁን እኮ አባቱ ምንድን ነው ስለ እሱ አስር ጊዜ የምትሉኝ እንግዲህ አባት እየውዘ የምትቀሸው ለልጁ ሚስት ሊያደርግ ነው ግን ይሄንን እንዳታስቢው እያሉ ልጅም እናትም እንትን ይላሉ። ሰራተኛ ሆ ስላለ ስት መጪ እንትን የምትይ መሰለሽ እንደ እያሉት ነበረ ማለት ነው። በዚህ የተነሳ በቃ ይሄንን እያሉት ሳለ ኦኬ በማለት ነበረ ይህንን እትል ያለችው በዚህ ጊዜ እንግዲህ ማነው ናሆድም ይመጣል፣ አባትየውም መከ ይመጣል ማለት ነው። በዚህ ጊዜ ከሱም ከመጣ በኋላ ምዝ ቤት ሰራተኛዎች ቁርስ አያቀርቡም እንደ እያለ ነበረ። ሰራተኛ የሆነችው ግን ኑሃሜን ነች። በዚም ጊዜ እንግዲህ ኑሃሜም ቁርሱን ይዛ ይቅርታ፣ ረፈርኩ ብቻ የችልሁንኩ ነው ሲል ስማግሌው ማን ነው ላቶ ለይኩን ሲያት መጀመሪያ ልብሱ እንደለበሰ የገዛሁልሽ ልብስ የት ሄዶ ነው? እሱን የለበስሽ የሰራተኛ ልብስ እያላት ነበረ። ከዛ ብለብስሳ አያለች ነበር ወይዘሮ ዝናሽ። በዚህም ጊዜ እንግዲህ እሱም ይህንን በሚያይ ጊዜ በጣም ይናደዳል። ሊመታትም ይደርሳል። ለአንድ ገረድ ብለህን የለት መታኝ ነው እጅም ታነሳ እያለችው ነበር። አሁንስ አባቴ እንደው ምንድን ነው እንትን የምትለው እች ልጅ ከመጣይ ሰላማችንን አጣን እያለ አጽድ ሁሉንም የአባትሽን በተለይ ክላስ በደንብ አጽ ለምንድን ነው ስሙ በደንብ ሽታው በጣም ወደዚህ እየወጣ ነው። እንድህ እያለ ነው እያለች በጣም አመረረ። ይዝጋ ግን በጥፊ ብሏት በጣም ነበረ እንትን የሚለው ማለት ነው። በዚህ የተነሳ እንግዲህ እሷም ይሄንን ብላት ሳለ እሺ ብላ ትሄዳለች። ኑሃሜንም በዚህ እንግዲህ እሱም ሽማግሌ ማን ነው አቶ ለይኩን መጥቶም ቁርስ ሲል እሷ እንግዳ አዘጋጅታ ይቅርታ ረፈርኩኝ ብቻዬን ስለሆንኩ ነው በምትል ጊዜ አንቺ ምን ብለሽ ነው እንደት ስንትን ያልሱት ሰራተኛ ነሽ እንዴ? እያለ አቶ ለይኩንም ይቆጣታል ኑሃሜንን ብትሰራሳ፣ ሰራተኞች ለም ትሰራለች፣ ምሰሪው ደግሞ የምትበይውን ነው ብላ ነው ገንዘብም ሳይሆን በምትበይው ሆድሽ ነው ብላ አስባለች። በጣም ይገርማል። እሷ ግን እሺ ነው ያለችው። ምክንያቱም ቀን እስከሚያልፍ አንገት መድፋት አለብን እያሉ ሽማግሌው አቶ ተሰማ ሲሏት ነበር። በዚህን ጊዜ እንግዲህ እሷም ይሄንን ተቀብላ ስታቀርብ ሁሉም መንገድ እያኮረፉ ተነስተው ይህን በሚሉ ጊዜ እንዴት እሷን ሰራተኛ ልታደርጊ ነው እንደ እንትን ያልሺው በማለት አቶ ለይኩን ይናገራታል። እንግዲህ ዝናሽም እሱን አውልቂ ይላታል። ኑሃሜንም የለበሰችውን የኪችን ልብስ ከዛም እንድ ሲል ለምን በምትል ጊዜ እዝ ቀርባ እንድት በላ በሚል ጊዜ እኔ ከእሷ ጋር ነው ከብሬን ከማይመጥን ሰው ጋር ተቀምጬ ምበላ እያለች በጣም ትናደዳለች። ታይ እንጂ እያላት ነበረ አቶ ለይኩንም። እሷ ግን ስለ ሰው ክብር የማታቀው ዝናሽ ተነስታ ከነ ልጇ ተመንቅራ ከነስታ ትሄዳለች። አቶ ለይኩንም እኔም አልበላም ምብቁስ ትንሽ ስራለኝ ብላ ናሆድና እንዳወሩ ብሎ ትቷቸው ይሄዳል። ትቷቸው በሚሄድም ጊዜ እንግዲህ ሁሉንም እያወራት ነበረና እያወራችው እሰክረህ ነበረ ጠጥተህ እንደዛ እያለችው የጓደኛህንም ስም አስር እየጠራህ ነበር እያለችው ነበረ። ግን አዝለሽ ነው እኮ ያስገባሽኝ አይደል አንድ ነገር ትዝ ይለኛል። እንዴት ኛ ነው አንተን አዝዬ እንትን የምልህ ስትለው አይ አዘልሽም ገደፍሽም ምንም አልሽ ተንጠለጠለም እንዳዘልሽ ነው አይደል የሚባለው በማለት እንግዲህ ኑሃሜንም እያወራቸው ነበረ እና በዚህ መንገድ ውጭ እንደወጣች ኤርሚን ታገኘዋለች። ኤርሚያስም መንገድ እባክሻን ድድል ስጪ ናፍቀሽኛል ሲል ጥፊ ትሰጠዋለች። ጥፊውን ተቀብሎ ለሁለተኛም ጊዜ ወደ አባቷ እየሄደች ሳለ እጇን ሲይዛት፣ እሷም ተናዳ እየሰው ያለህ ድረሱልኝ እያለችን አሁሜ እር እያለች እዚን ላይ ያበቃል። ለነበረን ቆይታ እናመሰግናለን።